ትላንትና ከአንበሳና ከድብ ያስጣለኝ እግዚአብሔር አንቺ፣ ትላንትና ከአስቸጋሪ በሽታ ያስጣለሽ እግዚአብሔር፣ ትላንትና ከአስቸጋሪ ከጨካኞች እጅ ያስጣለ እግዚአብሔር፣ አታመልጥም ካሉበት ያስመለጠሽ እግዚአብሔር፣ አያመልጥም ካሉበት ያስመለጠ እግዚአብሔር ዛሬም ከፈራኸው ያስመልጣል። የጸለያችሁ ከእግዚአብሔር ቃል አነባለሁ። ማስተዋልስሩ እንዲህም ሆነ ሳኦል ፍልስጤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በዐይን ጋዲ ምድረበዳ አለ የሚል ወሬ ደረሰለት። ሳኦልም ከእስራኤል ሁሉ የተመረጡትን ሦስት ሺህ ሰዎች ወሰደ። ዳዊትንና ሰዎቹንም ለመፈለግ የበረሃ ፍየሎች ወደ ነበሩባቸው አለቶች ሄደ። በመንገድም አጠገብ ወዳሉት የበጎች ማደሪያዎች መጣ። በዚያም ዋሻ ነበረ። ሳኦልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹም ከዋሻው በውስጠኛው ቦታ ተቀምጠው ነበር። የዳዊትም ሰዎች እነሆ ጠላቴን በእጅ አሳልፌ ይሰጠዋለሁ በዓይንህም ደስ የሚያሰኝህን ታደርግበታለ ብሎ እግዚአብሔር የነገረ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ። ከዚያም በኋላ እንዲህ ሆነ፤ የሳኦልን የልብሱን ዘርፍ ስለ ቆረጠ የዳዊት ልብ በሐዘን ተመታ። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄንም እጥልበት ዘንድ እግዚአብሔር ከነ ያርቀው አላቸው። ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ በሳኦልም ላይ ይነሱ ዘንድ አልተዋቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ። ከርሱም በኋላ ዳዊት ደግሞ ተነሳ፣ ከዋሻውም ወጣ ከሳኦልን በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ። ዳዊትም ወደ ምድር ተጎንብሶ እጅ ነሣ። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻባል የሚሉህን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻው ውስጥ እግዚአብሔር በእጄ አሳልፎ እንደ ሰጠ አይኔ አይታለች አንተንም እገል እንድገል ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራሁልህ። ደግሞም አባቴ ሆይ የልብስ ዘርፍ በእጄ እንዳለ ተመልክቼ እወቅ። የልብስንም ዘርፍ በቆረጥኩ ጊዜ አልገደልኩህም። ስለዚህም በእጄ ክፋትና በደል እንደሌለ አንተም ነፍሰን ልትወስድ ምንም ብታሳድደኝ እንዳልበደልኩ ተመልክተ ይወቅ። እግዚአብሔር በእኔና ባንተ መካከል ይፍረድ። እግዚአብሔርም አንተን ይበቀልልኝ። እጄ ግን ባንተ ላይ አትሆንም። በጥንት ምሳሌ ካጣተኞች ኀጣት ይወጣል እንደ ተባለ እጄ ግን ባንተ ላይ አትሆንም የእስራኤል ንጉሥ ማንን ለማሳደድ መጥቷል አንተስ ማንን ታሳድዳለህ የሞተ ውሻን ወይስ ቁንጫን ታሳድዳለህኒ እንግዲህ እግዚአብሔር ዳኛ ይሁን ብረና ባንተ መካከል ይፍረድ አይቶም ይሟገትልኝ ከእጅህም ያድነኝ። እንዲ እንዲህም ሆነ ዳዊት ዳዊትን ቃል ለሳኦል መናገር በፈጸመ ጊዜ ሳኦል ልጄ ሆይ ዳዊት ይህ ድምፅ ነውን? አለ ሳኦልም ድምፁን ከፍ አድርጎ አለቀሰ። ዳዊትን አለው፣ እኔ ክፉ በመለስኩልህ ፋንታ በጎ መልሰልኛልና አንተ ከነ ይልቅ ጻድቅ ነህ። እግዚአብሔርም በእጅ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለነ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእነ ስላረካው ቸርነት እግዚአብሔር ይመልስልኝ። አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልም መንግሥት በእጅ እንድትጸና እኔ አውቃለሁ። አሁን እንግዲህ ከእኔ በኋላ ዘረን እንዳትቆርጥ ከአባተም ቤት ስመን እንዳታጠፋ በእግዚአብሔር ማልልኝ። ዳዊትም ለሳኦል ማለለት። ሳኦልም ወደ ቤቱ ሄደ። ዳዊትና ሰዎቹም ወደ አምባው ወጡ። ሃሌሉያ። ፍራስ ኦቫ ላባራባዲያ በኢየሱስ ስም ቃሊ በኃይል ይገለጥ። ቃሊ በስልጣን ይሹረድ። ቃሉን ላከ ፈወሳቸው፣ ከጥፋታቸውም አዳናቸው ተብሎ እንደተጻፈ ዛሬ ይህ ቃል ብዙዎችን ይፈውስ በኢየሱስ ስም። ለእያንዳንዱ ሰው ቃል ሲመጣ ቃል ቋጠሮ ይፈታል። ቃል ዝግ በር ይከፍታል። ቃል ታምራት ያደርጋል። በኢየሱስም ቃል ይከለጥ ሊክ ገላት ጨለማይ ሰበር ጨለማይ ሰበር ተናገረን፣ በኢየሱስ ስም ሃሌሎያ። የሱስ ያድናል። እኔ ያነበብኩት ክፍል አንደኛ ሳሙኤል ምዕራፍ ሃያ አራት ከቁጥር አንድ እስከ መጨረሻም ቢቢያለው ስለ ንጉሥ ሳኦልና ስለ ዳዊት ይናገራል። የመልእክቴ ርዕስ በዚህ ምሽት በአጭር ጊዜ ማካፍላችሁ የበቀል ልብ የሌላቸውን እግዚአብሔር ያስመልጣቸዋል። ሃሌሉያ! በቀል ልብ የሌላቸውን እግዚአብሔር ያስመልጣቸዋል። ለጠላት አይገኙም። ሃሌሉያ! በዚህ ስፍራ ስናይ ሳኦል የመጀመሪያው የእስራኤል ንጉሥ ነው። በነቢው ሳሙኤል በሕዝቡ ፍላጎት የተሾመ ከነገሰ ሁለት ዓመት ብቻ እግዚአብሔርን አገልግሎ ወደ ራሱ አሳብ የገባ እግዚአብሔር የተናገረውን ባለመስማት በእግዚአብሔር ዓይን የተናቀ እግዚአብሔር እሱ በወንበር ላይ እያለ በምስጢር ሌላ ሰው ቀብቶ ያስነሳ። ይሄ ክፉ አመፀኛ እልኬኛ ንጉሥ ነው። በሱ እሱ ንግሥና ላይ እያለ እግዚአብሔር አንድ ብላቴና ንጹህ ልብ ያለውን ፈልጎ በእስራኤል ላይ ንጉሥ ይሆን ዘንድ ቀባው። ልበ ንጹሓን እግዚአብሔር በዚህ ምሽት ባሉበት ይገባቸዋል ሎፋካታካሲያ ልባቸው ንጹህ፣ አመለካከታቸው ንጹህ፣ እንደ እግዚአብሔር ቃል ወጥቶ እንደ እግዚአብሔር ቃል የሚገቡትን ፈራ እግዚአብሔር ያለባቸውን እግዚአብሔር በዚህ ምሽት ካሉበት ፈልጎ ይቀባቸዋል። መጽሐፉ ስናገር ዳዊት በአባቱ ቤት የውሉ ታናሽ ነው። እግዚአብሔር ግን ዓይኖቹ በዳዊት ላይ አረፈ። ሃሌሉያ! ዳዊት የተቅዳቀ ነው፣ ታናሽ ነው። ውርስ እንኳ አይገባውም። ስምንተኛ ልጅ ነው። እስከ ሰባት ያሉ ወራሾች ናቸው። ነገር ግን አይወርስም የተባለውን እግዚአብሔር ለእስራኤል ንግሥና ፈለገ። እግዚአብሔር ዛሬ ምሽት ይናገራል። ልብ ንጹሕ ይሁን። እግዚአብሔር ለከበረ አጀንዳ ይፈልጋል። በሚታየውም በማይታየውም እግዚአብሔር አንዳንዶቹን ይሾማል። አሜን ይበሉ። አንዳንዶችን በመናፍስቱ ዓለም ላይ ይሾማል። አንዳንዶችን በጋዱ ዓለም ላይ ይሾማል። እግዚአብሔር በዚህ ምሽት ልበ ንጹሕ ሰው የበቀል ልበ ያለው ሰው ይፈልጋል። ያን ሰው እግዚአብሔር ከታች ወደ ላይ ያወጣል። ስትቀኛችሁን ከፍ አርጋችሁ ጠላቴ ወይ ስማ በሎ እንዲሁ አልቀጥልም በሎ አምላኬ በሎ ታሪክን የሚቀይርበት ዘመን ደርሷል። አንድ ሰው የሌለው የሚል ብቻ ምን ይበል? ዳዊት ሳኦል እያለ ተቀባ። አንዳንድ አንድ አንተ አንድ አንድ ሰባኪዎች እያሉ አንተ ተተኪው ትቀባለ ብራታ ጋሲያ ብራቶ ታወቁ ስማቸው ገኗል የተባሉ ዘማሪያንን ለመተካት እግዚአብሔር ልበ ንጹሃንን ይፈልጋል። ከዚህ በኋላ ለሊከኞች በር ይዘጋል። ለልብ ንጹዋን በር ይከፈታል። እግዚአብሔር ከዚህ በኋላ ስራ ይጀምራል። አትብሪ አምላክ ይህ እግዚአብሔር ልብ አይቶ ያነሳል። እግዚአብሔር መልክ አይቶ አይደለም፣ ዘር አይቶ አይደለም፣ እውቀት አይቶ አይደለም፣ ቁመና አይቶ አይደለም። እግዚአብሔር ልብ አይቶ ስለሚያነሳ አቱ ሲካቶ ሶፎ አንድ ሰው ድንገት ማንም ሳያስብ ይነሳል። ያልተጠበቀ ሰው ይፈለጋል። ሰማይ ያየው ሰው፣ ለሰው ያልተገለጠ ሰው፣ ከሰው አይነ የተሰወረ ሰው፣ በእግዚአብሔር አይነ ገባ ሰው ዘንድሮ ይነሳል። ሎቻ አጋቴናንዳ አትፍሪ አትናወጪ ዳዊት በማንም አይን አልገባም፣ አልተማረም፣ እውቀት የለውም፣ ያውሉ ታናሽ ነው። ነገር ግን በእግዚአብሔር አይን ገብቷል። እግዚአብሔር ልቡን አይቷል። ረጃጅሞች አሉ፣ የተማሩ አሉ። በቤተ መንግስት ዙሪያ ብዙ ፖለቲከኞች አሉ፣ ሳኦልን ይተካሉ ብሎ ሰዎች ተስፋ ያደረጓቸው አሉ። ነገር ግን እግዚአብሔር በግ በግ የሚሸተውን ጫካ ከበግ ጋር የሚውለውን ዳዊትን በእስራኤል መንግስት ላይ አለቃል ያደረገው። ዘንድሮ አንድ ታናሽ ይነሳል፣ ያልተጠበቀ ዘንድሮ ይነሳል ዳዊት ገና ሲገለጥ ከጎልያድ ጋር ባለው ጦርነት አርባ ቀን ሙሉ ጎልያድ የእስራኤልን ጭፍሮች ከተገዳደረ በኋላ ከእስራኤል ምድር ተግዳሮት የሚያጠፋ ሰው በጠፋ ጊዜ አምላኩ ደብቆ ያስቀመጠውን ወደ አደባባይ ስገልጠው አምላኩ የሰወረውን ሲያመጣ ሰው ሁሉ በፈራው ላይ እግዚአብሔር ስገልጠው አንተም ምድር በፈራው ላይ ይገልጠሃል ምድር በፈራው ሟርተኛ ላይ ተቀብተ ትገለጣለ አትፍሪ አትፍራ አምላክ እግዚአብሔር ምድር በፈራው በአስቸጋሪ አደገኛው ላይ አንተም በቅባት ይገልጠሃል ሲያ እግዚአብሔር በአርባኛው ቀን ዳዊትን ሲገልጠው እንደ ወትሮ ብሎ ወጣ ጎልያድ። እንደ ወትሮ ያለ ባንተ ዘመን አይቀጥልም። በኔ ብረ ዘመን በሉ እንደ ወትሮ አይቀጥልም። እግዚአብሔር ከነጋር ነው። በኔ ዋናውን ይቀጣል ታመንሽ፣ ባንቺ ዋናውን ይቀጣል። ካመንክ ባንተ ዋናውን ይቀጣል። አርባ ቀን እስራኤል ላይ ጨለማ ነበር። አርባ ቀን ሰው ሁሉ ያለቅስ ነበር። አርባ ቀን ጎልያት ይገዳደር ነበር፣ አንድ ሰው አልተገኘም። አርባ ቀን ሁሉ ሰው ማቅ ለብሷል፣ ሰው ሁሉ ሀዘን በሀዘን ሆነዋል። በአርበኛው ቀን ግን ዳዊት ተገለጠ። አንተ ምድር የሚያሳርፍ ሰው ይገለጣል። አንተ ለቂሶን ውርደትን፣ ተግዳሮትን ከቤተ ክርስቲያን የሚያነሳ አንድ ሰው ይቀባል። አቶ ቾጎታጋ ሰው ብራላቦራ አባዲያስ በአርባኛው ቀን ስንቅ ይዞ የወረደ ይመስላል። ግን ጎልያድ እንደ ወትሮ ብሎ ሲፎክር የእግዚአብሔር መንፈስ ወረደበት። ከዛ በኋላ እንዲያለ ይህን ፍልስጤማዊ ለሚመታ ሰው ምን ይደረግለታል? አለ። ልዩ እምነትና ድፍረት ያለው ሰው ከዚህ በኋላ ይነሳል። ሳኦል ፈርቷል። የጦሩ መሪ አበነር ፈርቷል። ነገር ግን የ17 ዓመት ወጣት ምንም መሳሪያ የሌለው ከበግ ጋር የቆየው እግዚአብሔር ሰልፍ ያለ ማመደው በጓዳ አንበሳ እና ድብ የመታው ከአምላኩ ጋር የሚተዋወቀው የአምላኩን ኃይል የሚያውቀው አርቶቫ ዳጋሲያ አንተ በጓዳ የታጠቁ በአደባባይ ይገለጣሉ። ዳጋሶ በጓዳ እግዚአብሔር ያሰለጠዳቸው በጓዳ እግዚአብሔር ጦርነት ያለማመዳቸው በአደባባይ ከዚህ በኋላ ይገለጣሉ። ከዛ እንዲህ አለ አይል ይህን ለሚመታ ሰው ንጉሱ የራሱን ልጅ ይድርለታል፣ የአባቱን ቤተሰብ ከግብር ነፃ ያወጣል፣ ደግሞ ከራሱ ሁለተኛ ገዢ አድርጎ ይሾማል አሉ። ከዛ እንዲህ አለ የማንም ልብ አይውደቃል። ቶታካ ዘመን ጠብቀህ መጣሁ፣ አለ አንተ ብዙ ዘመን ጠብቀሃል። ከዚህ በኋላ እግዚአብሔር ይገልጠሃል። ብሬቶ አንተን የጋረደ የሸፈነ የሟርተኛው ግርዶሽ ይነሳል። አልቶፋና ዳናያ አንድ ሰው ግርዶሽ ተነሳበል፣ መጋረጃው ይቀደዳል አትፍራ። ዘመኔን ሁሉ የጋረደ የከለከለ ተቀብተ የጋረደ ከዚህ በኋላ ይነሳል። እዛ የማንም ልብ አይውደቅ። እኔ ባሪያ ሄጄ ይህንን ፍልስጤማዊ ይመታለሁ። ይህ ያልተገረዘ የአምላከን ጭፍሮች ተገዳድሯል አለቀው አለ። አንተ ዛሬ የማይፈሩ ልጆች ይነሳሉ ተቀብተው ባህል ይነሳሉ። ከዛ የዳዊት ድምጽ ለሳኦል ተሰማ። ከዚህ በኋላ ድምጽ ስለ ነገሥታት ይሰማል። ከዛ ወደዚህ አምጡልኝ አለ። ከየት የመጣ ነው አለ። አርባ ቀን ሙሉ ተደብቆ ከየት ወጣ አለ። አንተ የተደበቁ ሰዎች ይነሳሉ። የሰው እጅ የደበቃቸው ሁኔታ የደበቃቸው ከዚህ በኋላ በቂባት ይገለጣሉ። ቀን ዳዊት መጣና እነመታለው ስል ንጉሡ ጋር ወሰዱ። ሳኦል እንዲያየውና አንተ አለ አንተ ገና ብላቴና ነ፣ ጎሊያድ እኮ ከልጅነቱ ጀምሮ ጦረኛ ነው፣ በጦር ልምድ የተካነ ነው ጎሊያድ። ብዙዎችን ገሏል፣ ብዙዎችን ጨርሷል። አንተ አትችለውም አለ ከዛ ዳዊት እንዲህ አለ። እኔ አለ እኔ የአባቴን በጎች ጠብቅ አንበሳና ድብ ይመጡ ነበር፣ ከም ጠቦቶቹም ይወስዱ ነበር። በኋላው ይከተለውና በተነሳብኝ ጊዜ ጉሮሮውን ይዤ ይመታው ነበር አለ። ከዛ እንዲህ አለ ትላንትና ከአንበሳና ከድብ ያስጣለኝ እግዚአብሔር አንቺ ትላንትና ከአስቸጋሪ በሽታ ያስጣለሽ እግዚአብሔር፣ ትላንትና ከአስቸጋሪ ከጨካኙ ያስጣለ እግዚአብሔር፣ አታመልጥም ካሉበት ያስመለጠሽ እግዚአብሔር፣ አያመልጥም ካሉበት ያስመለጠ እግዚአብሔር ዛሬም ከፈራኸው ያስመልጠሃል። ዛሬም ከፈራሸው ያስመልጥሻል። አትፍሪ። የትላንትናው እግዚአብሔር ዛሬም እያው ነው። ትላንትና ባለቀ ሰዓት ብዙዎች አበቃላት ባሉ ሰዓት ድንገት ከተፍ ብለው ሕይወት የቀጠለልሽ ጌታ ላቱጃጋቱና ትላንትና ከዚህ በኋላ አበቃላት አበቃለት ብለው እንደገና መቶ በአዲስ ምዕራብ አሽሞን ሙሉ ያወጣ ጌታ አንድ ሰው አለ ይበል

ቬልፋ አጋታጋስያ አትፍሪ አትፍራ። ነገሮች ከዚህ በኋላ እየለመለመ ይሄዳል። ጃናአንዳ ከዛ እሄ የትላንትናው ጌታ ያስጥለኛል አለህ። ከዛ ንጉሡ የራሱን ልብስ አልብሶ የራሱን ጦርና ሰይፍ አስይዞ ሂድ አለው። ሜርስ ሞክር አቃተው።

ላራቫዲያ እንደ በሀያል እጅ እንዳለ ፈላጻ አንተን ይጠቀማል። በደንብ ስማኝ መልእክት ነው። በደንብ ስማኝ። ዙሪያሽን ከበዋል አይደል? ዙርያሽን ከበዋል አይደል? አታመልጥም ብለዋል። ነገር ግን እግዚአብሔር አምላክሽ አንቺን በሀያል እጅ እንዳለ ፈላጻ ጠላቶችሽን ለመውጋት ይጠቀማል። ለአንድ ሰው መልእክት እየመጣ ነው። ይህ ለአንድ ሰው መልእክት ነው። ጠላት በቃ አልቆለታል ከእጄ ገባ ላለ ሰው ይህ መልእክት ነው። ያንተ አምላክ ዘንድሮ ስላንተ ይዋጋል። ብራታ አንድ ሰው ጠላት ይበል አያገኘኝም፣ እንደ ልቤ ንጽህና አምላኬ ይሰውረኛል ለበረቱ ጠላቶቼ አሳልፎ አይሰጠኝም። እስ አንድ ሰው ሃሌሉያ ሃሌሉያ። ወጣ፣ ከዛ በእምነት ወጣ። ወንጭፍ ያዘ በትር ያዘ። ሲሄድ ጎልያድ አየውና አንተ አለ በትር ይዘ የምትመጣብኝ እኔ ለአንተ ውሻ ነኝን? አለ በአምላኮቹ ስም ረገመው ና አለው። ያንተን ራስ በዚህ ሰይፍ ቆርጬ ራስን ስጋይ ለሰማይ ወፎች ሰጣለሁ አለ። ከዛ ዳዊት እንዲህ አለ። አንተ ጦርና ሰይፍ ጭረ ይዘ ትመጣብኛለ። እኔ ግን አንተ በተገዳደርከው በእስራኤል ጭፍሮች አምላክ በሰራዊት ጌታ በእግዚአብሔር ስም ይመጣብሃለሁ። በእጄ ሰይፍ የለም፣ ነገር ግን ያንተን ራስ ከአንገት ላይ አነሳለሁ። ያንተን ሬሶችና የፍልስጤማውያን ሬሶች አጠቃላይ ለሰማይ ወፎችና ለምድር አራዊት ይሰጣለሁ። ይህም ደግሞ በምድር ሁሉ እግዚአብሔር አምላክ እንደሆነ ሰው ሁሉ እንዲያውቅ ነው። አንተ ዘንድሮ ባንተ እግዚአብሔር ታምራት ጀምራል። ባንተ በሚደረገው ታምራት ደግሞ እግዚአብሔር ይከብራል። እግዚአብሔር በከተማይቱ ይታወቃል። አትፍራ፣ ባንተ በሚሰራው እሱ ከታወቀ አትፍራ። አምላከ እግዚአብሔር አንተ ለጠላቶች እሳት ያደርጋል። አንድ ሰው አምላከ ይበል። ከዚህ በኋላ እንደ ኃያልና እንደ ጨካኝ ከነጋር ይወጣል። ከዚህ በኋላ እኔ ለቤተ ክርስቲያን የመፍቴ ምክንያት ነኝ። አንድ ሰው ሃለሉያ ሃሌሉያ። ከዛ ዳዊት ወደ ወንዝ ወረደና አምስት ድቡልቡል ድንጋይ መረጠ። አምስቱን የፍልስጤማውያንን ነገስታት ይወክላል። ወሰደና በኮረጆ ውስጥ አረገ። ጎልያድ ወደዚህ ይመጣል፣ ዳዊትም ወደዛ ይሄዳል። የእስራኤል ጭፍሮች በዛ በዚህ ጎን ተራራ ላይ አሉ፣ የፍልስጤማውያንም በዛ ተራራ ላይ ሆኖ ያያሉ። ከዛ በዛን ጊዜ በሰልፉ ያሸነፈው አንዱ ካሸነፈ የዛ ሰው አምላክ አምላክ ይባላል። አሜን ጋ አሁን ውጊያው በዳዊትና በጎልያድ መካከል ሳይሆን ውጊያው በእግዚአብሔርና በፍልስጤማውያን ጣዖት መካከል ነው። አንተ ትፍራ። ውጊያው ባንተና በሰው መካከል ሳይሆን ውጊያው በአምላክና በሰይጣን መካከል ነው። ዘንድሮ በሰው ጀርባ የቆመው ስውር የሰይጣን እጅ የአምላክ መንፈስ ይመጣል። አቱሻንዳ ትብድማች አሜን በሎ ስትወጣ ስትገባ አንተን እያየ የሚቆጣው ሰው አይደለም። ዘንድሮ ከጀርባው ያለው መንፈስ ነው፣ የጨለማው ኃይል ነው። እግዚአብሔር ዘንድሮ ያን የጨለማ ሲስተም ያንተ አምላክ ይመጣል። እጆቻችሁን ከፍ አድርጋችሁ ዘንድሮ በሉ። ጠላቴ አልቆለታል። ጠላቴ ስጋ ለባሽ ሳይሆን ሰይጣን ነው። አንድም የስጋ ለባሽ ጠላት የለኝም። ጠላቴ የመናፍስቱ ዓለም ነው። ዘንድሮ ግን አምላኬ በመናፍስቱ ዓለም ላይ የመንፈሱ ተጽዕኖ ፈጣሪ ያደረገኛል። አንድ ሰው አሜን አሜን። አትፍራ፣ አበበች ብለ እሷን አታገላምጥ። እሷ አይደለችም፣ በእሷ ውስጥ የሰወረ የረቀቀ ሌላ መንፈስ አለ። እሱን ትመታለ እሷን ለእግዚአብሔር ቤት ገቢ ታደርጋለህ። አንድ ሰው አሜን ይበል።